መጽሐፈ ነገስት ቀዳማዊ ምዕራፍ 13 እነሆም አንድ የእግዚአብሔር ሰው በእግዚአብሔር ቃል ከይሁዳ ወደ ቤቴል መጣ። ኢዮርባአም እጣን እያጠነ በመሰዊያው አጠገብ ቆሞ ነበር። በመሰዊያውም ላይ መሰዊያ ሆይ መሰዊያ ሆይ፣ እግዚአብሔር እንዲህ ይላል፣ እነሆ ስሙ ኢዮስያስ የሚባል ልጅ ለዳዊት ቤት ይወለዳል፣ እጣንም የሚያጥኑብህን የኮረብታ መስገጃዎቹን ካህናት ይሰዋብሃል፣ የሰዎቹንም አጥንት ያቃጥልብሃል ብሎ በእግዚአብሔር ቃል ጮኸም። በዚያም ቀን እግዚአብሔር የተናገረውን ምልክት ይህ ነው፣ እነሆ መሰቢያው ይሰነጠቃል፣ በላዩም ያለው አመድ ይፈሳል ብሎ ምልክት ሰጠ። ንጉሱም የእግዚአብሔር ሰው በቤቴል ባለው መሰቢያ ላይ የጮኸውን ነገር በሰማ ጊዜ ኢዮር በአም እጁን ከመሰቢያው አንስቶ ያዙት አለ። በእርሱም ላይ የዘረጋት እጅ ደረቀች ወደ እርሱ የሚመልሳት ዘንድ አልተሻለውም። የእግዚአብሔርም ሰው በእግዚአብሔር ቃል እንደሰጠው ምልክት መሰዊያው ተሰነጠቀ፣ አመዱም ከመሰዊያው ፈሰሰ። ንጉሱም የእግዚአብሔር ሰው አሁን ያምላክህን የእግዚአብሔርን ፊት ለምን፣ እጅም ወደ እኔ ትመለስ ዘንድ ስለ እኔ ጸልይ አለው። የእግዚአብሔር ሰው እግዚአብሔርን ለመነ፣ የንጉሱም እጅ ወደ እርሱ ተመለሰች፣ እንደ ቀድሞም ሆነች። ንጉሱም የእግዚአብሔርን ሰው ከእኔ ጋር ወደ ቤቴና እንጀራም ብላም በረከትም ሰጥሃለሁ አለው። እግዚአብሔርም ሰው ንጉሱን የቤትን እኩሌታ እንኳን ብትሰጠኝ ካንተ ጋር አልገባም፣ በዚህም ስፍራ እንጀራ አልበላም ውሃም አልጠጣም። እንጀራ አትብላ ውሃም አትጠጣ፣ በመጣህበትም መንገድ አትመለስ በሚል በእግዚአብሔር ቃል ታዝዣለሁና አለው። በሌላም መንገድ ሄደ፣ ወደ ቤቴልም በመጣበት መንገድ አልተመለሰም። በቤቴልም አንድ ሽማግሌ ነብይ ይቀመጥ ነበር። ልጆቹም ወደ እርሱ መጥተው በዚያ ቀን የእግዚአብሔር ሰው በቤቴል ያደረገውን ስራ ሁሉ ነገሩት። ደግሞም ለንጉሱ የተናገረውን ቃል ሁሉ ለአባታቸው ነገሩት። አባታቸውም በማናቸው መንገድ ሄደ? አላቸው። ልጆቹም ከይሁዳ የመጣው የእግዚአብሔር ሰው የሄደበትን መንገድ አመለከቱት። ልጆቹም አህያውን ጫኑልኝ አላቸው። አህያውንም በጫኑለት ጊዜ ተቀመጠበት። ከእግዚአብሔርም ሰው በኋላ ሄደ። በአምባርም ዛፍ በታች ተቀምጦ አገኘውና ከይሁዳ የመጣ የእግዚአብሔር ሰው አንተ ነህን? አለው። እርሱም ምን ነኛ አለ። እርሱም ከእኔ ጋር ወደ ቤቴና እንጀራም ብላ አለው። እርሱም ከአንተ ጋር እመለስና ገባ ዘንድ አይቻለኝም፣ በዚህም ስፍራ ከአንተ ጋር እንጀራ አልበላም፣ ውሃም አልጠጣም። በዚያ እንጀራ አትብላ፣ ውሃም አትጠጣ፣ በመጣበትም መንገድ አትመለስ በሚል በእግዚአብሔር ቃል ተብሎልኛልና አለ እርሱም እኔ ደግሞ እንዳንተ ነቢይ ነኝ። መልአክም እንጀራ ይበላ ዘንድ ውሃም ይጠጣ ዘንድ ከአንተ ጋር ወደ ቤት መልሰው ብሎ በእግዚአብሔር ቃል ተናገረኝ አለው። ዋሽቶም ተናገረው። ከእርሱም ጋር ተመለሰ፣ በቤቱም እንጀራ በላ፣ ውሃም ጠጣ። በማዕድም ተቀምጠው ሳሉ የእግዚአብሔር ቃል ወደ መለሰው ነቢይ መጣ። ከይሁዳም ወደ መጣው ወደ እግዚአብሔር ሰው እግዚአብሔር እንዲህ ይላል እግዚአብሔር አፍ ላይ አምጸሃልና፣ አምላክም እግዚአብሔር ያዘዘህን ትዕዛዝ አልጠበክምና፣ ተመልሰህም እንጀራ አትብላ ውሃም አትጠጣ ባለው ስፍራ እንጀራ በልተሃልና ውሃም ጠጥተሃልና፣ ሬሳ ወደ አባቶች መቃብር አይደርስም ብሎ ጮኸ። እንጀራም ከበላ ውሃም ከጠጣ በኋላ አህያውን ጫነለት። ተመልሶም በሄደ ጊዜ በመንገዱ ላይ አንበሳ አግኝቶ ገደለው። ሬሳውም በመንገድ ላይ ተጋድሞ ነበር፣ አህያውን በርሷ አጠገብ ቆሞ ነበር። አንበሳውም ደግሞ በሬሳው አጠገብ ቆሞ ነበር። እነሆም መንገድ አላፊ ሰዎች ሬሳው በመንገዱ ወድቆ አንበሳውም በሬሳው አጠገብ ቆመ አዩ። መጥተውም ሽማግሌው ነብይ ተቀምጦባት በነበረው ከተማ አወሩ። ያም ከመንገድ የመለሰው ነብይ ያን በሰማ ጊዜ በእግዚአብሔር አፍ ላይ ያመጸ ያ የእግዚአብሔር ሰው ነው። እግዚአብሔር እንደተናገረው ቃል እግዚአብሔር ለአንበሳ አሳልፎ ሰጥቶታል፣ ሰብሮም ገሎታል አለ። ልጆቹንም አህያ ጫኑልኝ አላቸው። እነርሱም ጫኑለት። ሄደም ሬሳውን በመንገድ ወድቆ በሬሳውን አጠገብ አህያውና አንበሳው ቆመው፣ አንበሳውም ሬሳውን ሳይበላው አህያውንም ሳይሰብረው አገኘ። ነቢዩም የእግዚአብሔርን ሰው ሬሳ አነሳ፣ በአህያውም ላይ ጭኖ መለሰው። ያለቅስለትና የቀብረው ዘንድ ወደ ገዛ ከተማው ይዞት መጣ። ሬሳውንም በገዛ መቃብሩ አኖረው። ዋይ ዋይ፣ ወንድሜ ሆይ ያሉ አለቀሱለት። ከቀበረውም በኋላ ልጆቹን እንዲህ ብሎ ተናገራቸው፣ በሞት ጊዜ የእግዚአብሔር ሰው በተቀበረበት መቃብር ቅበሩኝ፣ አጥንቶቼንም በአጥንቶቹ አጠገብ አኑሩ። በቤቴል ባለው መሠዊያ ላይ በሰማርያም ከተሞች ውስጥ ባሉ በኮረብታዎች መስገጃዎች ላይ በእግዚአብሔር ቃል የጮኸው ነገር በእውነት ይደርሳልና። ከዚህም በኋላ ኢዮርብዓም ከክፉ መንገድ አልተመለሰም። ነገር ግን ለኮረብታዎች መስገጃዎች አብልጦ ከህዝብ ሁሉ ካህናትን አደረገ፣ የሚወደውንም ሁሉ ይቀድስ ነበር። እርሱም ለኮረብታዎቹ መስገጃዎች ካህን ይሆን ነበር። እስኪፈርስም ከምድርም እስኪጠፋ ድረስ ይህ ነገር ለኢዮርብዓም ቤት ኃጢያት ሆነ